አንተ የማትረባ፣ አንተ ማፈሪያ! ለምንድን ነው እዚህ ይዘኸኝ ያወጣሁት? ባርኮት አዲኒ አፈራታል። የታባሽ ንጉስ አደብ ይኖር፣ ጫፌን እንዳነካ ይዞር በልልኝ። ለዛንም ሰን ቆም ቆም እያለች ይሄ ብቻ ያለች፣ እፈተሻለሁ። ነገር ግን ወዴት ነው የምትሄጂው? ስራ እስክታገኝ ድረስ እዚህ ብቆይ ነው የሚሻልሽ። ደግሞ እንደሞ ጠረንሽ እንዴት አባቱ እንደናፈቀኝ። እኔ ወባዳ፣ ያው ንጉስ አደብ ይኖረ ጫፈን እንዳነከይ ዞር በልልኝ።

ሰላም ሰላም እንዴት ናችሁ ደህና ናችሁ የሰላም ሀበሻ ቻናል ተከታታዮቼ ቤተሰቦቼ እንዴት ናችሁልኝ እኔ ያለው ፈጣሪ ይመስገን ደህና ነኝ እናንተም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ እንግዲህ ዛሬ የመጠውት ማለት ነው በአደይ ሰራተኛው አደይ ተከታታይ ድራማ ነው በክፍል ሰላሳ ሁለት እንሆ ከች ብለዋል ማለት ነው በክፍል ሰላሳ ሁለት እንግዲህ አደይ ወደነ ፍቅር ቤት ተመልሳ ነበር ምክንያቱም ደሞዟን የሰራችበትን ለመውሰድ መታ ነበረ ማለት ነው ካልኮቴ እንዲሁ አደይ ወደ ቤት እንድትመለስ ያው ከነኤላ ቤት ሂዶ ነበረ። በወቅቱ ግን ኤላ አደይና ለምለም ወደ እነሱ ቤት እንደሄደ ሲናገረው ተመልሶ ወደ ቤት ተመልሶ ነበረ። ሆኖም እንግዲህ አደይ ማለት ነው ወደ ቤት ስትመጣ እንግዲህ ዲብና እንዲሁም ፍቅር አንድ ላይ ሆነው አይታቸዋለች ማለት ነው። ያው ምን እየተሰራ ነው በማለት እንግዲህ ተናግራ ትወጣለች ማለት ነው። ደሞዜን የምፈልገውን ደሞዜን እንድሰጭኝ እፈልጋለሁ ብላ ስታወራ በነበረችበት ሰዓት እነ ባርኮኒም መጥተው ነበረ። ለምንድን ነው ደሞዟን እስካሁን ያልሰጠሻት ስጫት ብዬ አይደለ ወይ ወደ አንቺ የማስተላልፈው ለምን አልሰጠሻትም? ብሎ ባርኮኒም እንግዲህ ሲናገራት ነበር እና በሆነ ነገር አጥፍቼው ነው እንጂ እሰጣታለሁ በማለት እንግዲህ እንዲሁም እንደሰጠቻት አድርጋ ራሷን እንትን ለማለት ነበረ ያው እንግዲህ አደይ ከውሸት ላይ ውሸት አደራር ፍቅር እዚህ በኋላ እኔ ትግስቴ አልቋል በማለት ትናገራታለች ማለት ነው። ስለዚህ ያው ባርኮቴ የአደይ ደሞዝ እንዳልተሰጣት እንግዲህ ተረድቷል። ሲቀጥል አደይ የትም እንዳትሄጂ እናቴ ደውላለች ነበር። ስለዚህ ለምን አደይ ወጣች ብላ ተቆጥታኛለች። ስለዚህ እዚህ መቀመጥ አለብሽ በማለት እንግዲህ ይነግራታል። አደይ ደግሞ እኔ ከዚህ በላይ መታገስ በጣም መሮኛል። አንድም ለናተ እንደገና ደግሞ የራሴ ነገሮች እስከሚስተካከሉ ነበር የፍቅርን ጸባይ ታግሼ እስከዛሬ ምንም ቢደርስብኝ ዝም ብዬ የቀጠልኩት፣ ግን አሁን ላይ እጅግ በጣም መሮኛል፣ ይበቃኛል በማለት እንግዲህ አደይ ትናገራለች ማለት ነው። ግን ያው ሁላቸው ወጥተው ነበረ፣ እንዲሁም ኤላ እንዲሁም ለምለም ወደ ቤታቸው ተመልሰው ነበር። ባርኮኒም ስራ ተጠርቶ ወደ ስራ ቦታ ሄዶ ነበር። አደይ ደግሞ እኔ ፍቅርን አናግራት የምጠይቃቸው ነገሮች አሉ፣ እንድትመልስልኝ የምፈልጋቸው ነገሮች ስላሉ እሷን ጠይቄ እመጣለሁ፣ እናንተ ሄዱ በማለት እንግዲህ ልክ እነሱ ሲወጡ ጸጉሯን እዛ ማለት ነው በጣም እንትን እያለቻት ያው ስጠይቃት ነበር ለምንድን ነው አንደኛ ደሞዜን አልሰጠኝ ብለሽ ማለት ነው። ሲቀጥል እኔ በሰጠሁሽ ብር ከፍለሽ ነው አንቺ እኔን እንደዚህ ያደረግሽኝ። ግን ምን አድርጌሽ ነው? ምን አይነት ጭራቅ ብትሆኚ ነው ይሄን ነገር የነገ እንትን ያደረግሽው? እንደገናስ በሀሰት እንዲመሰክር ያደረግሽው ምን አድርገሽ ነው በማለት እንግዲህ ጠይቃት ነበረ። በቀለ ለብር ከሰጠሽው ምንም ነገር ይክዳል። ሲጀመር የሰፈሬ ልጅ አብሮ አደጌ ምናምን፣ እህቴ ምናምን የሚባል ነገር የለም። ብቻ ግን ለደመቀ በብር የሚገዛ ሰው ነው። ስለዚህ በዚያ ምክንያት ነው ያደረኩት፣ በማለት እንግዲህ መልስ አላት ነበር። አደይ እጅግ በጣም ተናዳ ነበረ ከዛ ቤት ስትወጣ። እንዲሁም እንግዲህ ያሁዲ እጅግ በጣም ሰክሮ ስለነበረ ሲንገዳገድ አግኝተው ቀጥታ ወደ ክላሱ ወስደው ነበረ አደይ ማለት ነው። በወሰደችበት ሰዓት ደግሞ እንደ አጋጣሚ ፍቅር አይታታለች። ፍቅር ደግሞ እንደገና ከፍቅር ጋር ተናንቀው ነበረ። አደይ ወዲያውኑ ወታ ስትሄድ ግን መንገድ ላይ ራሷን አዞሯት ወድቃ ነበረ። በወቅቱ በቀለና እንዲሁም ንጉስ ደግሞ አግኝተዋታል ማለት ነው። እነሱ ዘዋት በፊት አፍነዋት በነበረበት ቦታ ይወስዷታል። ልክ እዚያ ቦታ ስትነቃ ለምንድን ነው እዚህ ያመጣችሁኝ? ለምን እንደዚ ያደረጋችሁኝ? አንተ በቀለ ሲሆን ለምንድን ነው እንደዚህ የካድከኝ? አንተ ከሃዲ እያለች በጣም ስትመተው በነበረበት ሰዓት እጇን አስሮ እንግዲህ ያስቀምጧታል ማለት ነው። ሲቀጥል እንግዲህ ንጉስንም መጨረሻ ጠይቀው ነበረ። አንተ ወድሻለሁ አፈቅርሻለሁ የምትለው በስም ብቻ ነው እንጂ በተግባር ለምንድን ነው ማታሳይ? ይህ ሁሉ ነገር ክፋት ሲያደርጉብኝ እንዴት ዝማልካቸው? እንዴት ተባበርካቸው? ብላ ንጉስንም ጠይቃ ነበር። ግን ደግሞ ንጉስ ምንም እንደማያቅና ከነሱ ጋር እንዳልሆነ ነግሯታል ማለት ነው። እና ያው እጅግ በጣም እንትን ይላል። ሌላው ደግሞ እንግዲህ ያው ኤላ ነው ኤላ ስለ አደይ ማለት ነው አደይ ምን አይነት ጸባይ ያላት ብሎ ለምለምን ጠይቋት ነበረ አደይ እጅግ በጣም መልካም ልጅ ነች መልካም ሴት ነች እና ታጋሽ ነሽ በብዙ ነገሮች፣ ልቧም ሰዎች እንደሚያስቡት አይደለም፣ በጣም ንጹሕ ልጅ ነሽ በማለት እንግዲህ መልሳለታለች። በነገራችን ላይ ያው ባርኮቴ ይወዳታል፣ ያፈቅራታል በማለት እንግዲህ ኤላ ለለምለም ነግሯታል። ለምለም እጅግ በጣም ደስ ብሏታል፣ እንደዚህ ሴላት ማለት ነው። ምክንያቱም አደይ ባርኮቴ ስለወደዳ ስላፈቅራት ከፊቷ ያስታውቃል። እጅግ በጣም ደስ በቃ፣ ለዚህ ምክንያት ነው አፈቅር እንደዚህ የምታደርገው ወንድሟ ስለሚወዳ ስለሚያፈቅር ለመቅራት ነው። እኔ ኮ እንደውም ዴብን ነበር የጠረጠርኩተኝ በማለት እንግዲህ ለምለም ትመልስለታለች። ለሌላ ማለት ነው እና ያው በስተመጨረሻም እንግዲህ ያው ዲብ በነገራች ላይ ዴብን ማለት ነው አደይ አሁን ዲብ በጣም እንትን ስላለ ነው እንጂ ስለ አደይ እንደዚያ በማድረጓ አላመነም ማለት ነው። ባርኮቴ ግን አድርገዋለች ይሆናል ብሎ በጣም እንትን ብሏል፣ አምኗል ማለት ነው። እና ያው ስህተት ሰርቷል፣ ስህተት ሰርቻለሁ ግን ደግሞ እርግጠኛ አደለም ማለት ነው። ያ ማለት ባዴ ላይ እምነት ብዙ የለውም ማለት ነው። ዴቭ ግን እንደዚያም ሆኖ እጅግ በጣም ይወዳታል፣ ያፈቅራታል። አሁንም ምንም ነገር አድርጋም እንኳን ዝም ብዬ እወዳታለሁኝ በማለት እንደውም ሲል ሰምተናል ማለት ነው። እና መሄድ እፈልጋለሁ ብላ ንጉስን ፍታኝ ብላ ጠይቀው ነበረ፣ አደይ ማለት ነው። እሺ እፈታሽ አለው እያለ ሲጠጋት ጠረንሽ እጅግ በጣም ደስ ይላል በማለት እንግዲህ፣ ንጉስ እንግዲህ የአደይ አፍቃሪ ስለሆነ ሲጠጋት ነበረ፣ እሷም ደግሞ አትጠጋኝ እያለች ስትጮህ ነበረ። ፓርቱ ያለቀው ምን ሊያደርጋት ይችላል የሚለው ነገር እንግዲህ በነገራችን ላይ ምንም አያደርጋትም ብዬ ነው ማስበው ማለት ነው። ንጉስ በነገራችን ላይ በጣም ይጠነቃል ይለቀቅላታል። ስለሚወዳት ስለሚያፈቅራት፣ በፊትም ፍቅር አፍነህ እንደዚህ አድርገው ውሰዳት ከዛ እሺ ትልሃለች ስላለችው ነው እንጂ ይሄን ያክል መጥፎ ሰው ሆኖ አይደለም ማለት ነው። ስለዚህ ምንም አያደርጋትም ግን ደግሞ እውነተውን ቀስ ብሎ ሊነግራት ይችላል የሚል ሀሳብ ነው ያለኝ እና ውድ ቤተሰቦች የዛሬው ፕሮግራም ይህንን ይመስል ነበር ማለት ነው። እንግዲህ ቀጣይ ክፍል ክፍል 33 ላችንን በጉጉት እንጠብቃለን ማለት ነው። በያላችሁበት ሰላማችሁ ይብዛሌ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። መከታተል የምትፈልጉ አደይ ሰራተኛዋ ብላችሁ ሰርች ስታደርጉ ብዙ ፓርቶችም አሌዱም መከታተል ትችላላችሁ። ሰላማችሁ ይብዛ። መልካም ቀን።